ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በአማራና ኦሮሚያ ክልሎች የሚደረገው ጦርነት ይቀጥላል ሲሉ ጄኔራል በላይ ስዩም ተናገሩ። የፋኖ ኃይሎች በርካታ የመንግስት ወታደሮች እየከዱ እየተቀላቀሉ ነው ብሏል። የመከላከያ ሰራዊቱ በከተማ ውስጥ በተደረገው ውጊያ በርካቶች እንደመሰስኩ ሲል ፋኖ በበኩሉ በካምፖች ላይ እንደዚሁም ድንገተኛ ጥቃት በፈንጂ አደረስኩ በማለት አሳውቋል። እነዚህን መረጃዎች እንመለከታለን። በትግራይ ክልል መቀለ ይብቃን የሚል ሰልፍ ሲደረግ ውሏል። ጠቅላይ ሚኒስትር አብይ አህመድ ደግሞ በክልሉ እየተደረገ ነው ያሉትን ይህ ህገ መንግስታዊ እንቅስቃሴ እናውቃለን፣ ወታደራዊ አቅማችንም አድጓል የሚል ዛቻ ማሰማታቸው ይታወሳል። ሰሙታላችሁም። ይህ በእንዲህ እንዳለ ዳግም ወደ አላስፈላጊ መስዋዕትነት እንዳናመራ እያደረግነው ያለነው ጥረት እንቅፋት እየገጠመው ነው ሲሉ ጀነራል ምግበይ ኃይለ ገለጹ። ህወሀት በበኩሉ በጦርነት ማሸነፍ ያልቻለው የኢትዮጵያ መንግስት ስምምነቱን ለራሱ ፍላጎት ማስፈጸሚያ እየተጠቀመበት ነው ብሏል። እንመለከተዋለን። ጀነራሉ ከወደብ ወደ አራት ኪሎ ተጉዟል። ፊልድ ማርሻል ብርሃኑ ጁላም ቀይ ባህር ላይ ለመስራት ተስማምተናል ብለዋል። ተጨማሪ መንግስት በፌስቡክ በቲክቶክ እና ቴሌግራም የሚጽፉ ሰዎችን መልእክት ለማንሳት ያቀረብኩት ጥያቄ ተቀባይነት አጣለም። የመንግስትን ስም በቲክቶክ በማጠልሸት በሚል ወንጀል እስከ ሰባት ዓመት እስራትን መቅጣት የጀመረው ብልጽግናም የማህበራዊ ሚዲያ ኩባንያዎች ወደ ኢትዮጵያ መጥተው ግብር ይክፈሉኝም ብሏል። ሌላኛው መረጃችን ነው። የኢራን እስራኤል ጦርነት አንድ ሳምንትን በተሻገረበት ወቅት ነዋሪዎች ወደ ቴህራን አደባባይ ወጥተዋል። እስራኤል ባደረሰችው ጥቃት የአራክ የኒውክሌር ጣቢያን እንዳወደመች ዓለም አቀፉ የኤነርጂ ተቋም አረጋግጧል። ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ አሜሪካ በዚህ ጦርነት ውስጥ በቀጥታ ጣልቃ መግባት አለመግባቷን ይወስናሉ ተብሎም ይጠበቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታለምጣላችሁ። ሰናይ ቆይታ ይሆንላችሁ። በትግራይ ክልል ርዕሰ መዲና መቀለ ይብቃን የሚል ሰልፍ ሲደረጉ ውሏል። ጠቅላይ ሚኒስትር አብይ አህመድ ደግሞ በክልሉ እየተደረገ ነው ያሉትን የህገ መንግስታዊ እንቅስቃሴ እናውቃለን፣ ወታደራዊ አቅማችን አድጓል ሲሉ ዝቷል። ወደ አንድ ሚሊዮን የሚጠጉ ተፈናቃዮች በትግራይ ክልል በሸራ የሚያሳልፉት አምስተኛ ዓመት ክረምት እየገባ ነው። ዛሬም በክልሉ ርዕሰ መዲና መቀለም በካቢኔ ውሳኔ መሰረት መስሪያ ቤቶች ተዘግተው ወደ ቀያችን መልሱን የሚል የአደባባይ ሰልፍ ሲደረጉ ውሏል ተፈና ተፈናቃዮችን ጨምሮ በሺዎች የሚቆጠሩ ተሳታፊዎችም ተገኝቷል። ላለፉት አራት አመታት በጦርነት ምክንያት ከቤታችን ተፈናቅለን፣ የተደረሰው ስምምነት ሙሉ በሙሉ ይተግበር፣ ወደ ቀያችን መልሱን የሚሉ መፈክሮችም ቀርበዋል። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድሟል። በተመሳሳይ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያንና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ ተከታዮቻቸው በከተማ ሮማናት አደባባይ በሚ በሚደረገው ሰልፍ ላይ እንዲሳተፉ በቀረቡ ጥሪ መሰረት ተገኝተዋል። በመቀለ ለተከታታይ ሶስት ቀናት የተካሄደው ሰልፍ ዛሬ የመጨረሻ መርሃ ግብሩም ተከናውኖለታል። አንድም የውስጥና የውጭ አጋሮቹን አስተባብሮም ሚሊየን ገዳይ፣ ሚሊየን አፈናቃይ ጦርነትን በትግራይ ያከናወነው፣ ሁለትም ከተደረሰው የሰላም ስምምነት በኋላ ለአመታት እነዚህን ተፈናቃዮችን የማስመለስ ኃላፊነቱን ያልተወጣው የአራት ኪሎ አስተዳደር በጠቅላይ ሚኒስትሩ በኩል ትናንት ምላሽ መስጠቱም ይታወሳል። የአብይ አህመድ ምላሽም ወደ ይመልሰናል ወደ ወልቃይት ይመለሳሉ። ነገር ግን ማስጠንቀቂያችን ከአራት አመት በፊት ከነበረው በላይ ወታደራችን ጠንክሯል፣ ወዘተ የሚል ዛቻ ነው። የተፈናቀሉ ሰዎች መመለስን በሚመለከት ራያ እኮ መልሰናል፣ ራያ ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዛ አይነት ፍላጎት ያለን ያስጨነቀን፣ ግዳይ ግን በግልጽ እንድታውቁት ትንሽ ዘመን ተቀይሯል። ዛሬ አራት ዓመት አምስት ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለ እና የሚያስገድሉ ሰዎች ይፎክራሉ፣ እንደምታውቁት አስገዳዮች ይፎክራሉ። የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አደለም፣ በደንብ ነው የምናየው። የትግራይ ውስጣዊ የፖለቲካ ቀውስ ለመሰል ዛቻ ያበቃው አገዛዙም በስምምነቱ መሰረት ተፈናቃዮችን የመመለስ ኃላፊነት ቢኖርበትም በህወሀት ምክንያት መመለስ እንዳልቻለ ሲገልጽ ይሰማል። ህወሀት ደግሞ የሚመለሱበት አካባቢ ላይ የአራት ኪሎ መንግስት ታጣቂዎችን እያሰለጠነና እያስታጠቀ ነው ሲል ገልጾ ነበር። ሌትናንት ጄኔራል ታደሰ ወረደ ደግሞ ግዛቶቻችን የሚሆን ተፈናቃዮች በየትኛውም መንገድ የሚመለሱ ይሆናል ሲሉ ከሰሞኑ መናገራቸው አይዘነጋም። ይህ በእንዲህ እንዳለ ዳገም ጎዳ ላስፈላጊ መስዋዕትነት እንዳናመራ እያደረግነው ያለው ጥረት እንቅፋት እየገጠመው ነው ሲሉ ጀኔራል ምግበይ ኃይለ ገልጿል። ህወሀት በበኩሉ በጦርነት ማሸነፍ ያልቻለው የኢትዮጵያ መንግስት ስምምነቱን ለፍላጎቱ ማስፈጸሚያ እያዋለው ነው ብሏል። በአንድ የትግራይ ሰራዊት መርሀ ግብር ላይ የተገኙት የምዕራብ ግንባር አዛዥ የሆኑት ጀኔራል ምግበይ ኃይልም በደርግም፣ በኢትዮ ኤርትራ በ2013ቱ ጦርነት ወቅትም የተከፈለው መስዋዕትነት ለብሔራዊ ክብራችንና ለማንነት ደህንነታችን የተደረጉ ናቸው። እናም አይቆጭኑም ሲሉ ተሰምቷል። ፍላጎታችን የትግራይን ህልውና ማረጋገጥ ራሳችንን በራሳችን ማስተዳደር ነው፣ ልማትና ሰላም እንዲቀጥል ማስቻል ከሌሎች ጎረቤት ሀገርና ህዝቦች ጋርም በሰላም መኖር ነው ያሉት ጄኔራሉ ለዚህ ከባድ መስዋዕትነት የከፈልንበት ትግልን ብናደርግም ሰላሙ ግን በሚፈለገው ልክ ሊመጣ አልቻለም ሲሉ አስረድቷል። ወንድሞቻችንና ልጆቻችንን ገብረናል፣ ከዚህ በኋላ የልጅ ልጆቻችንን መገበር አንሻም ሲሉ አንስተው ዳግም ወዳ አላስፈላጊ መስዋዕትነት ላለመግባት መጠንቀቅ አያሻልም ብሏል። ነገር ግን ሰላም በማለታችን ችግሮች እየገጠሙ ነው ሲሉም አቅርቧል። ዳግም ካሊእ መስዋዕት ንክመፅእ በአግባቡ ሕቶታትና ብሰላማዊ መንገድ ከይፍትሑ ፀገም ይገጥመሉ ዳግም መስዋዕትነት እንዳንከፍል ጥያቄዎቻችን በሰላማዊ መንገድ እንዲፈቱ ብንልም አሁንም ችግሮች እየገጠሙን ነው፣ እንቅፋት እየገጠመን ነው። እስከዛሬ የነበሩት እንቅፋቶች ከውጭ የሚመጡ ነበሩ። አሁን ግን ከውስጣዊ ጉዳዮቻችን ጋር ተዛምደው በቀደሙት ትግሎቻችን ላይ የከፈልነውን ራስን የመከላከል ዘመቻ እንዳንቀጥል ያካሄድነውን ትግል ሊያንቋሸሹም እየሰሩ ነው። ከሌላ ሶስተኛው ግን ጋር ሆነው ለህኑናችን ለማንነታችን የከፈልነው መስዋዕትነትን በማንቋሸሽ እንድንበታተን፣ እጃችን እንድንሰጥ እየሰሩም ይገኛሉ። ይህ አይሆንም። ሰላማዊ ትግላችን መጠናከር አለበት። ይህንን ካላደረግን ግን አደጋ እየመጣ ነው። አደጋው እንዳይመጣ ማድረግ የምንችለው ራሳችንን ሁሉም አይነት ውስጣዊ ዝግጅቶችን ማድረግ ፖለቲካዊ አንድነታችንን ማጠናከር በሌላ በኩል የህወሀትና የጊዜ አስተዳደሩ ምክትል አቶ አማኑኤል አሰፋም በጦርነት ማሸነፍ ያልቻለው የፌዴራል መንግስት ስምምነቱን ለራሱ ጥቅም እያዋለው ነው ብለዋል። የፕሬቶሪያው ስምምነት ከተፈረመ ሶስት ዓመታት ሊደፍን ጥቂት ወራት ቀርተውታል። ነገር ግን የመሳሪያ ድምፅን ዝም ከማሰኘት በዘለለም የህዝባችንን ህልውና ማረጋገጥ ያልቻለ ነው ሲሉም አክሏል። ግዛታዊ አንድነታችንን በሰላማዊ መንገድ እንዲፈታም ሁሉም አይነት ጥረቶች ይደረጋሉ። ያ ካልሆነ ግን የክልሉ ሉዓላዊ ግዛት ተደፍሮ ይቀራል ይቀራል ማለት አይደለም በማለት አንስተዋል። ግዛቶቻችን በመነጠቃቸው መቶ ሺዎች ተፈናቃዮችን ይዘን እንድንቀጥል ሆኗል የሚሉት ምክትል ሊቀመንበሩና የጊዜ አስተዳደሩ ምክትል ፕሬዚደንት የፌደራሉ መንግስትን በጦርነቱ ወቅት ማሸነፍ ባለመቻሉና ክልሉንም ቆራርሶ ማስቀረት ባለመቻሉ የፕሪቶሪያውን ስምምነት በመጠቀም ያን ፍላጎቱን ለማሳካት እየሞከረበት ይገኛል ሲሉ ተደምጧል። እናም የኢትዮጵያ መንግስት ለሰላም ዋጋ ሰጥቶ እንዲሰራ በድጋሚ እንጠይቃለን ብሏል። የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች እጣ ፈንታ ሳምንታ እንዲደርስባቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉም ተናግረዋል። በአማራና ኦሮሚያ ክልሎች የሚደረገው ጦርነት ይቀጥላል ሲሉ ጄኔራል በላይ ስዩም ተናገሩ። የፋኖ ኃይሎች በርካታ የመንግስት ወታደሮች እየከዱ እየተቀላቀሉ ነው ብሏል። የመከላከያ ሰራዊቱ በከተማ ውስጥ በተደረገ ውጊያ በርካቶች እንደመሰስኩ ሲል ፋኖ በበኩሉ በካምፖች ላይ እንደዚሁም በመንገድ ላይ ድንገተኛ ጥቃት በፈንጂ አደረስኩ በማለት አሳውቋል። ከሁለት ዓመት በፊት በአስር በመቶ አቅማችን ብቻ ጀመር ነው የተባለው የአማራ ክልሉ ጦርነት አሁን አስር በመቶ ብቻ ቀርቶናል የሚል ፕሮፓጋንዳ ላይ ደርሷል። በእርግጥም በአሁኑ ወቅት የክልሉ ከሞላ ጎደል አብዛኞቹ የወረዳ ከተማዎች በብልጽግናው መንግስትና በወታደራዊ ኃይሉ ቁጥጥር የሚደረግባቸው ስብሰባዎችም የሚከናወንባቸው ናቸው። ይሁን እንጂ በተለያዩ ጊዜያት የጥቃቶች ሰልባ መሆናቸው አልቀርም። በሰሜን ሸዋ ዞን ከሸዋሮ ቤትና አጣይ አቅራቢያ እንደዚሁም አረርቲ ውስጥ የደረሱ የዛሬና የትናንት ጥቃቶች ማሳያ ናቸው። በሸዋሮ ቤት ከተማ ዙሪያ ማረሚያ ቤት አቅራቢያ የተፈጸመው ጥቃት የመንግስት ኃይሉ ካምፕ ላይ ያነጣጠረ ሲሆን በዚህም ሰብአዊ ጉዳት ማጋጠመውት ሰምቷል። በጎጃም ቀጠና ከቆሶበር ቅርብ ርቀት ላይ በጉዞ ላይ በነበሩ የመንግስት ኃይሎች ላይ ፈንጭ ጥቃት ተፈጽሟል። አጣየ ዙሪያ ካራ ለጎማ ላይም የደፈጣ ጥቃት ደርሶም በኢትዮጵያውያን ሕይወትና በሀገር ሀብት ላይ ጉዳት አስከትሏል። ከሰሞኑ በከተሞች ውስጥ ጭምር እየተደረጉ ያሉ ውጊያዎችን በተመለከተ የመከላከያ ሰራዊቱ መግለጫ አውጥቷል። ከሁለት ቀናት በፊት የአማራ ክልል ብልጽግና መንግስት ከተማዋን ሊወር የመጣ ፋኖ ጋር ጥምር ኃይሉ ተዋጋ የሚል መግለጫ አሰራ። ተነስቶ ነበር። የመከላከያ ሰራዊቱን በተመሳሳይ በሰሜን ወሎ ዞን መቄት ገረገራ ፍላቄት ጥምር ጦሩ ጋር በመሆን ተዋግቼ በርካታ ጽንፈኛ ደመሰስኩ፣ 16 ማረኩ፣ በርካታ የጦር መሳሪያም ከፋኖ ነው ኃይሎች ወሰድኩ ይላል። የሰራዊቱ አመራሮችን በያገኙት አጋጣሚ ሁሉም በቅርቡ እያደረጉት ያለው ንግግር ጠፍተዋል፣ ተበትነዋል የሚል ነው። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌትነንት ጀነራል በላይ ስዩም ፋኖና የኦሮሞ ነጻነት ሰራዊትን አላማ ቢሶች ሲሉ በመወረፍ ይጀምራሉ እነ ዚህ ጽንፈኛና አሸባሪ ሲሉ የፈረጇቸው የአማራና ኦሮሚያ ክልል ወጣቶችንም ህልማቸውን እያመከን ቀጥለናል ሲሉ ተናግሯል። በሁለቱም ክልሎች የሚደረገው ዘመቻ የሚቀጥል ስለመሆኑም ነው ያከሉት። የመከላከያ ሰራዊቱ አዛዦች በይፋ ከሰኔ ሰላሳ በኋላም የጸጥታ ስራዎችን ለክልሉ ኃይሎች በመተው ወደ ካምፖች እንደሚገቡ መናገራቸው የሚዘነጋ አይሆንም። አሁን ያለው ነባራዊ ሁኔታ ግን እያን የሚያመላክት አይደለም። የፋኖ ኃይሎች ደግሞ በተለያዩ ቦታዎች የመንግስት ኃይሎችን በመክዳት የሚቀላቀሏቸው ወታደሮች ቁጥር እየጨመረ ስለመምጣቱ ያስረዳሉ። ከሰሞኑ በማዕከላዊ ጎንደር፣ በምዕራብ ጎጃም ቡሬ ቀጠና የተቀላቀሏቸውን በአብነት በማንሳት የሆነው ሆኖ ግን ሁለቱም ተፋላሚ ኃይሎች ተመሳሳይ ሪፖርቶችን እያቀረቡም ሰላማዊ ዜጎች ደግሞ በዚህ የርስ በርስ ጦርነት ውስጥ ዋነኛ ገፈት ቀማሾች ሆነው ቀጥሏል። ጀነራሉ ከወደብ ወደ አራት ኪሎ ተጉዟል። ፊልድ ማርሻል ብርሃኑ ጁላም ቀይ ባህር ላይ ለመስራት ተስማምተናል ብለዋል። በአፍሪካ የአሜሪካ ወታደራዊ እዝ ዋና አዛዥ ጀነራል ማይክል ላንግሌም የአፍሪካ ቀንድ ሀገራት መሪዎችን እያነጋገሩ ናቸው። ቀዳሚ መዳረሻቸው ደግሞ ኬንያ ናት። ፕሬዚደንት ዊሊያም ሩት ሆን ያነጋገሩት ዋና አዛዡ ወደ ራስ ገዟ ሶማሌላንድም ተጉዘው መክሯል። ይህ ጉዟቸው ደግሞ ትኩረትን የሳበ ነው። የፕሬዚደንት ዶናልድ ትረምፕ አስተዳደር የሀገርነት እውቅና ሊሰጣት እያሰበ ነው የሚለው መረጃ እንዳለ ሆኖ ሶማሌላንድም ይህ እውን የሆንላት ዘንድ የአሜሪካ የባህር ኃይል ወታደራዊ ቤዝ እንዲኖረው መፍቀድን ጨምሮም የጠየቀቻት ለመስጠት ፈቃደኛ ስለመሆኗ ሲገለጽ ቆይቷል። በዚህ ሁኔታ ውስጥ እንዳሉም ፕሬዚደንት አብዱራህማን ኢሮ ጋር ስለ ባህር ኃይልናም ሌሎችም ጉዳዮች መክረው በርበራ ወደብንም ጀነራሉ ጎብኝተዋል። ከዚህ ብልጽግናው የባህር በር አስገኘ ሁላችሁ ብሎም ከከሸፈው የወደብ አካባቢ ጀነራል ላንግሌ የተጓዙት ወደ አዲስ አበባ ነው። በዛውም ጠቅላይ ሚኒስትር አብይ አህመድ ና ፊልድ ማርሻል ብርሃኑ ጁላን አግኝተዋል። የአፍሪኮም አዛዡ የአራት ኪሎ ጉዞ ዋና ዓላማ ደግሞ አልሻባብ ሲሆን ለአስርት ዓመታት በዛች ሀገር የፀረ ሽብር እንቅስቃሴ ውስጥ ያላትን ሚና የተመለከተም ነው። ጀነራል ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን ጠቅሰው በተለይም በሶማሊያ ሰላም ለማስፈን ና ሽብርተኝነትን ለመዋጋት ላደረገችው ሁሉም ምስጋናቸውን አቅርበዋል። ፊልድ ማርሻል ብርሃኑ ጆላ ደግሞ ውይይታችን ስለ ቀይ ባህር ጭምር ነበር ብለዋል። በተለይም በቀይ ባህር በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ ነው እየተስማማ ነው በማለት ፊልድ ማርሻሉ ከቅናት በፊት በፓርላማ ተገኝተው በቅርቡ ባህር ውስጥ እንገባለን እንዴት የሚለውን አብረነ የምናይ ይሆናል ሲሉ ተናግረው እንደነበርም ይታወሳል።

መንግስት በፌስቡክ በቲክቶክ እና በቴሌግራም የሚጽፉ ሰዎችን መልእክት ለማስነሳት ያቀረብኩት ጥያቄ ተቀባይነት አጣልም። የመንግስትን ስም በቲክቶክ በማጠልሸት በሚል ወንጀል እስከ ሰባት ዓመት ስራት መቅጣት የጀመረው የብልጽግኑ አገዛዝ የማህበራዊ ሚዲያ ኩባንያዎች ወደ ኢትዮጵያ መጥተው ግብር ይክፈሉኝም ብሏል። ግና ባለስልጣናት ከፓትሪያሪኩ ጀምሮ ታዋቂ ኢትዮጵያንን የሚዘልፉበት በሚዲያ ሰራዊታቸው በኩል ሀሰተኛ መረጃ የሚያሰራጩበት ገደልናቸው የሚሏቸውን ሰዎች አስከሪን የሚለጥፉበትን ሰውን ከነነፍሱ ሲያ ቃጥሎ የሚያሳዩበትን ህዝብን ካንሰር፣ አረምና መሰል የጥላቻ ስያሜዎችን ሰጥተው ጥሪ የሚያቀርቡበትን የማህበራዊ ሚዲያን እያወገዙ ቀጥሏል። አገዛዙ የኢትዮጵያ መገናኛ ብዙሀን ባለስልጣን በተባለው ተቋሙ በኩል ባወጣው ሪፖርትም በእነዚህ የማህበራዊ ሚዲያዎች ታዋቂ የሚባሉ ሰዎች የጥላቻ ንግግር እያስተላለፉ ነው በሚል ወንጅሏል። ከሀገሪቱ ታዋቂ ሰዎች መካከል አንዱ የሆኑት ጠቅላይ ሚኒስትሩ ህዝብን ካንሰር ሲሉ የፈረጁበትን ጽሁፋቸውን የሜታ ኩባንያ የጥላቻ ንግግር ሲል ከፌስቡክ ገጻቸው ላይ ማስወገዱ አይዘነጋም። እንዲያም ሆኖ መስሪያ ቤቱ የማህበራዊ ሚዲያን በመጠቀም ሀሰተኛና የጥላቻ ንግግሮችን በከፍተኛ ደረጃ የሚያሰራጩት በጽሁፍና በተንቀሳቃሽ ምስል ነው። ይህንን የሚያደርጉትም ሀምሳ በመቶዎቹ ታዋቂ ሰዎች ናቸው ሲል አደረግኩት ያለውን ጥናት ገልጾ አሳውቋል። በአገዛዙ ሀሰተኛና የጥላቻ ንግግሮች በማሰራጨት የተወነጀሉት ደግሞ ፌስቡክ፣ ቴሌግራም ና ቲክቶክ ናቸው። የጥላቻ ንግግሩ ትኩረት ያደረገው ደግሞ በዋናነት የፖለቲካ አመለካከት ባላቸው ሰዎች ላይ ነው ብለዋል። የማህበራዊ ሚዲያን በመጠቀም ከፍተኛ ና የጥላቻ ንግግሮችን በከፍተኛ ደረጃ የሚያሰራጩት በጽሁፍ ና በተንቀሳቃሽ ምስል እንደሆነ በጥናቱ አመላክቷል በዚህም የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች በኢትዮጵያ ቅርንጫፎቻቸውን እንዲከፍቱና የማህበራዊ ሚዲያ ፖሊሲ እንዲኖር ማድረግ ይገባልን ብሏል እነዚህ ድርጅቶች ወደ ኢትዮጵያ ገብተው ግብር ይክፈሉኝ ማለቱ የተሰማ ሲሆን እስካሁን የተጻፈብንም ጽሁፎችና የተለቀቁትን ቪዲዮችን እንዲያነሱልን ድርጅቶቹን ጠይቀናቸው ናቸው አሁን ታይ ምላሽ አልሰጡኝም ያለው የሀገሪቱን ጋዜጠኞች ለግድ ያለ ስደትና ለስራት የዳረገው የብልጽግናው አገዛዝ እነ ፌስቡክንም የተቾችን አስተያየት እንዲያነሱለት ከመጠየቅ አልፎ አዲስ አበባ ኑልኝና ልቆጣጠራችሁ ማለቱም አነጋጋሪ ሆኗል። የኢራን እስራኤል ጦርነት አንድ ሳምንት በተሻገረበት ወቅት ነዋሪዎች ወደ ቴሄራን አደባባይ ወጥቷል። እስራኤል ባደረሰችው ጥቃት የኢራን የኒውክሌር ጣቢያን እንዳወደመች ዓለም አቀፉ የኤነርጂ ተቋም አረጋግጧል። ዶናልድ ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ አሜሪካ በዚህ ጦርነት ውስጥ በቀጥታ ጣልቃ መግባት አለመግባቷን ይወስናሉም ተብሏል። ሸአውርምለትማ መባር እስራኤል

እስራኤል ከተማን ለቀው እንዲወጡ ያስጠነቀቀቻቸው ትራምፕን በተመሳሳይ የነገሯቸው የኢራኗ ርዕሰ መዲና ቴህራን ነዋሪዎች ከተማችንን አንለቅም፣ ከመሪያችን ጎንን እንቆማለን ድምፃቸውን ዛሬ አሰምቷል። እንዲያም ሆኖ በሾዎች የሚቆጠሩ የቴህራን ነዋሪዎች ለቀው ስለ መውጣታቸው ተዘግቧል። ስምንት ቀናትን ባሳለፈው የሁለቱ ሀገራት ጦርነት የእስራኤል ጦር የኢራን የኒውክሌር የምርምር ኤጀንሲ ዋና መስሪያ ቤትን ጨምሮም ከስልሳ በላይ የሆኑ ይዞታዎችን በቴህራንና በሌሎችም ስፍራዎች ጥቃት አድርሷል። እስራኤል አራክ ከተማ አቅራቢያ በሚገኘውናም በግንባታ ላይ በነበረው የኢራን የኒውክሌር ጣቢያ ላይ የፈጸመችው ጥቃት ቁልፍ ሕንፃዎችን እንዳወደመም ዓለም አቀፉ የኒውክሌር ተቆጣጣሪ አረጋግጧል። የእስራኤል የጦር አውሮፕላኖችም ትናንት የአራክ የኒውክሌር ጣቢያን ሲደበድቦ ጣቢያው የኒውክሌር ቁሶችን አለመያዙ በጀንጅም ሊያደርስ የሚችለው ጉዳት ማስጊ ነበር። የኢራን ሚሳኤሎች ደግሞም በደቡባው እስራኤል ቤርሼባ ከተማ የሚገኝ የቴክኖሎጂ ፓርክ መምታቱን ተከትሎ በርካታ ህንፃዎች ወድመዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም የእስራኤል ጥቃት እስካልቆመ ድረስ ሀገራቸው ከአሜሪካ ጋር ለድርድር እንደማትቀመጥ መናገራቸውም ተዘግቧል። አራግቺ አሜሪካ ያን ድርድር ይፈልጋሉም፣ እናም ብዙ ጊዜ መልእክት ልከዋል። ነገር ግን ጥቃቱ እስኪቆም ድረስ ለውይይት ምንም ቦታ እንደሌለ በግልጽ ተናግረናል ማለታቸውን ነው የመገናኛ ብዙኃኑ የዘገቡት። በዚህ ወንጀል አጋር ከሆነችው ከአሜሪካ ጋር ምንም አይነት ንግግር የለንም ብሏል ሚኒስትሩ። በእስራኤልና በኢራን መካከል ያለው ጦርነት ስምንተኛ ቀኑን የተሻገረ ሲሆን ዓለም ፕሬዚደንት ዶናልድ ትረምፕ ቀጥሎ የሚያደርጉትን ለማየት በጉጉት እየጠበቀ ነው። በሚቀጥሉት ሁለት ሳምንታት ውስጥም እስራኤል ከኢራን ጋር በምታደርገው ጦርነት ውስጥ ለመሳተፍ ወይም ላለመሳተፍ ውሳኔ እንደሚሰጡ ፕሬዚደንቱ ተናግሯል። የዋይታ ያወጣውስ የፕሬስ ሴክሬታሪያት ባወጣው መግለጫ ላይ ትራምፕ ከኢራን ጋር ትልቅ የመደራደር እድል አለ ብሏል። ከሰሞኑ እስራኤል ከጥቃቶች እንከላከላለን በሚል አጋርነታቸውን አሳይተው የነበሩትና በኢራን ሚዲያዎች ደግሞ ቀድመው ከባለቤቱ ጥፊ ራስን ይከላከሉ በሚል ሲዘገብባቸው የነበሩት የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን በበኩላቸው ኢራን ለመደራደር ፈቃደኝነቷን ልታሳይ ይገባል ሲሉ ተናግሯል። ፈረንሳይን ጨምሮ አውሮፓውያኑ ሀገራት ለኢራን የዲፕሎማሲ ፕሮፖዛል እንደሚያቀርቡ ገልጸው አራት ክፍሎችን የያዘን እንደሆነ ማስረድቷል። የኢራን የማበልጸግ ስራን ወደ ዜሮ ማሸጋገር፣ የኢራን የባለስቲክ ሚሳይል እንቅስቃሴን መቆጣጠር፣ ኢራን በቀጠናው ላሉ ተዋጊ ሀይሎች የምታደርገው የገንዘብ ድጋፍን የተመለከተ በኢራን ውስጥ ያሉ ታጋቾች ነጻ ማውጣት፣ ይህም በኢራን እስር ቤቶች ውስጥ የታሰሩ የውጭ ዜጎችን የሚመለከቱ ነጥቦችን የያዘ ስለመሆኑም የፕሬዚደንቱ መሪ ቅድ ያመላክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን።